ጥያቄ ስጠይቅሽ መረጃ ስለሌለሽ ነው፣ ይሄ ስላለብሽ ይሄ እውነሻል ብለሽ ለምን ትመልሽኛለሽ? ለምን በዚህ ትሸፍኝብኛለሽ? የእኔ የጠየኩሽን ጥያቄ ብቻ ለምን አትመልሽብኝ? ይሄን ያዝኝ። በየሰዓቱ መተት እያልሽ ማውራቱ ለምን አስፈለገ? ማን እንዲሸማቀቅ ፈልገሽ ነው? አንቺው እራስሽ ማለት ነው። እሺ ትጨርሽ፣ አንድ ላይ መልስ እንሻለሁ። ማሪ ጀምር። አሁን እንድትመልሽልኝ አልፈልግም። ሌላው እሱን ፓርት አልጻፍኩትም። ዋን ሰከንድ እሺ፣ አራተኛ መተቱን መተት መመተቴን ለምን ትደጋግም ትደጋግሚዋለሽ ትደጋግሚዋለሽ የጥያቄ ምልክት ኦኬ፣ እጽፋለሁ። እሱ አሞኛል፣ ለመናገር አሞኛል አልቻልኩም፣ ሆስፒታል ነኝ ብሎ የሄደ ሰውዬ ሆስፒታል ሆኖ ስልክ ለመደወል ተመልሶ የመጣው ምን አስቦ ነው? አንዴ ቆይ፣ ማሪ፣ ቀስ እያልሽ ሲነገርና ሲጻፍ እኩል አደለም። አሞኛል፣ ዋን ሰከንድ። አሞኛል ብሎ ሆስፒታል ሄዶ ስልክ የደወለው ምን አስቡ ነው ያልሽኝ? የደወለው ምን አለ፣ እንዴት አሞኛል ብሎ ሆስፒታል ሄዶ ስልክ የደወለው ለምንድን ነው? እሺ ጻፍያለሁ። ሌላው የመጨረሻ ሊሆን የሚችለው የኔና የሱ ከዚህ መጥቼ ከዚህ መጥቼ እንዴት እንደመጣሁም ባላውቀው እግዚአብሔር ነው የሚያውቀው። ከዚህ መጥቼ ምንም አይነት መፍትሄ ያገኘሁት የለኝም። ምንም አይነት መፍትሄ አላገኘሁም፣ ላገኝም አልችልም። ስለዚህ የኔና የፍቅር ጉዳይ ሊፈጸምና ሊፈጸም የሚችለው በቤተክርስቲያን ብቻ ነው። አላደረኩም አርጋብኛለች ሲል እንዲምልልኝ እፈልጋለሁ። አላደረኩም ስል እንድምልለት እፈልጋለሁ። የእኔና የእሱ ጉዳይ በቤተ ክርስቲያን ነው ሊዘጋሙ። ከዚህ መጥቼ ምንም አይነት መፍትሄ አላገኘውም። ከተቻለ ዩቲዩብ ላይ ከተቻለ አይደለም፣ ይቻላልም ብዬ አስባለሁ ዩቲዩብ ላይ ያለው የጫንሹ ቪዲዮ እንድታነሽልኝ እፈልጋለሁ። የአማራ ህዝብ ምንም በቃ የሚመጣብሽ ነገር ላይኖር ይችላል። ግን ህዝቡን በማያውቀው ነገር ራሴ ባመጣሁት እንዳያስኩት ይዤ መቻል ሲገባኝ፣ ህዝቡን ግን ላበሳቸው አይገባም። አንድ ሴት ላይ ግን ሞራል ላይ መረማመድ አይቻልም። ጥሩ አይደለም። ልቧ ወይም ስትሮንግ ያልሆነች ሴት ብትሆን ለዕለት ታንቃ ምትሞት ሴት ትሆን ነበረ። አስፈላጊ አይደለም። እንደ ሴትነት ሴትን ማጽናናት ካልቻለም ደግሞ አርገሻል ወይ አላረግሽም ብሎ መጠየቅም ይቻላል። ግን በዩትዩቡ ላይ እንድታነሽልን በእግዚአብሔር ስም ተጠይቅሻለሁ። ለእኔም ብቻ ሳይሆን ለህዝቡ፣ ለአማራ ህዝብ ስትይ አንሹ። አማራ በመተት አይታወቅም። እዚህ ቤት ብሄር ነው ነው ነው። መብት የለሽማ ብሄር ቤቴ እንድጠሪ አልፈቅድልሽም። አንደኛ። ሁለተኛ የፈለጋችሁትን ሀያት እየፈጸማችሁ በብሄር የምትከለሉትን አንቺ የትኛውንም ብሔር አትወኪም። ራስሽን ነው የምትወኪው። ራስሽን ችለሽ አውሪ። በብሔር ለመደበቅ አትሞክሪ። ራስሽን ችለሽ አውሪ። የዛነትም ስታውሪ ይኸውልሽ ብሔር አይደለም ቦታ ነው የጠራሽው። አሁንም ማለት ነው ብሔር እየጠራሽ በብሔር ለመደበቅ አትሞክሪ። ጥፋትሽን ራስሽ ፊት ለፊት ተጋፈጩ። ኦኬ፣ ራስሽን ችለሽ ቁሚ። ያጠፋሽውን ጥፋት ያጠፋሽው ብሔርን ብለሽ አይደለም አንቺም ብለሽ ነው። ማንም ሰው በግለሰብ ደረጃ የሚሰራው ነገር ራሱን ግለሰቡን እንጂ ብሔርን አይመለከትም። ማንም እኔ ብሔርን ሃይማኖትን ምንንም አልወክልም። እኔ ሀቢባን ነው የምወክለው። እኔ ስሰርቅ እኔ ነኝ የምታሰረው። አንቺ ወንጀል ስትሰሪ አንቺ ነሽ የምትታሰሪው። የምትጠሪው ብሔር አይደለም። ሙሉ ተሰብስቦ አይደለም የሚታሰረው እያንዳንዱ ሰው ለሚሰራው ስራ ራሱ ኃላፊነቱን ይወስዳል። ይሄ በብሔር የምትሸፈኑትን የሚዲያ ሽፋን ለማግኘት ሚዲያ ላይ ብሔር በብሔር ሰው እንዲከፋፈል እንዲነሳ የምታደርጉትን ድራማ እኔ ላይ አይደለም። እኔ ሀቢባ እንደዚህ አይነት ነገር አይሸውደኝም። ብሔር ወክለሽ አይደለም እዚህ ጋ የመጣሽው። ማንም ሽጉድ ደቅኖብሽ አልመጣሽም። መተሽ ለምነሽ፣ በኮመንት ደጅ ጠንተሽ ነው እዚህ ቤት የገባሽው። ስሙኝ ተበድያለሁ ብለሽ ማንም እዚህ ቤት ችግር ላይ ነኝ ብሎ ሲመጣ በኮመንት ለምኖ ህዝብ ድምፅ ሆኖት ነው የሚገባው። ማንንም እኔ አናግሬ አምጥቼ አላቅም። ለምነሽ ነው እዚህ ቤት የገባሽው ራስሽ መተሽ፣ ኦኬ፣ ማንም ጠርቶሽ አይደለም። ሶ አሁን ታዳምጫለሽ፣ ጥያቄዎችሽን ጽፌያለሁ። የጠየቅሽኝን ጥያቄ ጥያቄዎችሽን መልስልሻለሁ። አንደኛ ቤተሰቦቿን አላቅም ብሎ ነበር ላልሽው ማስረጃ አቅርቢ አላቅም ብሎ እንደነበረ ማስረጃ አቅርቢልን። ሁለተኛ ምንም አይነት ግንኙነት አልነበረንም ብሎ ነበር ላልሽው እኔ እየሰማው ነበር። ምንም ፍቅረኛዬ አይደለችም፣ የፍቅር ግንኙነት የለኝም፣ አብሬያት አልተኛሁም አለ እንጂ። አዎ እሷን ዱባ እያመጣችኝ አዎ ስራ አንቺ አስጀመርኩት ላልሽው እሱ እንዳስጀመረሽ ጥያቄ ጥያቄ ልጨርስ አልጨረስኩም ጥያቄ በአንድ ላይ መ ለምታስቆኛለ ብሔር መጥቀሳችንም እዚህ ቤት ውስጥ ይሄ ቤት ገለልተኛ ነው እኮ። ብሔር ከዚህ በኋላ ብሔር ብትጠሪ ለቅዬ አስወጣሻለሁ። ብሔር እንዳትጠሪ አንድ ላይ መልሼ ብሔር እንዳትበይ እሺ? አዳምጪኝ። መጨረሻ ላይ የምጠይቅሽ ሚውትም አታደርግኝ። አዳምጪኝ። ሃይማኖት ወይ ብሔር ከጠራሽ ሚውት አደረግሻለሁ። ይህ ህጉ ነው፣ የቤቱ ህግ ነው። ብሔር ጠርተሻል። በብሔር ለመሸሸግ ሞክረሻል። አልሸፈንም። እኔ ከቆጣኝ ህዝብ ነው። አንድ ሰው ሰው ሆኖ ማጠፋ የለም የሰው ልጅ ካጠፋ ራሱን ችሎ ነው። አጥፍቻለሁ ይቅርታ የሚለው ህዝቡን እንጂ በብሔሩ ለመደበቅ አይሞክርም። አንዴ አዳምጪኝ። ከዚህ ያለው የኔና የእሱ ጉዳይ የሚያበቃው በቤተ ክርስቲያን ነው። እንዲምልልኝ አርጋብኛለች ሲል እንዲምልልኝ በቤተ ክርስቲያን እኔም አላደረግኩም ስል እንድምልለት እዚህ ላይ ማረጋገጫ ሰጣለሁ። ሌላው ግን እኔ እውነት አለኝ፣ መረጃ ነው የሌለኝ። የሰው መረጃ አለኝ፣ እውነት ግን በጣም አለኝ። እውነት ስላለኝ ነው እየተጋፈጥኩ ያለሁት ማለት ነው። መረጃ ግን የለኝም። ስለዚህ የእኔና የእሱን ጉዳይ ሊፈርደን የሚችለው ቤተ ክርስቲያንና አባቶች ብቻ ናቸው። ከዚህ በመቀጠል የእሷንም የእሱንም ጨርሼ ለመናገርና ላቁም ብዬ ነው። እሷ አዛኑ መረጃለኝ ብላለች። የአዛኑ በተድብልጥልቃ አይወጣም። ዋን ባይ ዋን፣ አንድ በአንድ አሁን ልተረጊእና ለጥያቄች አይመለከተኝም። የአዛኑ ትጠይቀኝ፣ በጣም ጥሩ አዛኑ በሕግ እንድትጠይቀኝ። ከዛ ውጭ ባለው አይመለከተኝም። እሱ ግን እንድምልልኝና እንድምልለት ብቻ ነው የምፈልገው። እሱን ሊፈርደን የሚችለው ብቻ ነው። ይሄ ይሄ ብቻ ነው የሚፈርደን ጥሩ እሱን ሚፈርድ ስለ ሃይማኖት እኔ አይመለከተኝም። እኔ ከሃይማኖት ከብሄር ገለልተኛ ነው፣ አይመለከተኝም ስለ ሃይማኖት። እሺ፣ እኔም ደግሞ የፈለገውን ነገር ማድረግ ይችላል። ከእሷ ጋር በህግ ትጠይቀኝ፣ አይመለከተኝም። መረጃ ታምጣ። እስከ ዛሬ የት ቆይታ ነበር? አሁን ከዚህ የመጣችው ማንን ደግፋ ነው? ስለዚህ ወይሷን ይዛ ህግ ላይ መሄድ ትችላለች። እኔና እሱ በቤተ እንገናኝ አንቺ ከዚህ አትዳኝንም አትፈርጅንም በጣም ጥሩ ምን ፈልገሽ መጣሽ እዚህ ቤት ለምን በኮመንት ለምነሽ ገባሽ ፈርስት ኦፍ ኦል ጥያቄሽን ልመልስልሽ መጀመሪያ ከዛ ለምን እንደመጣሽ ማን ሽጉጥ ደቅኖብሽ እንደመጣሽ ትነግሪናለሽ አንደኛ ጥያቄሽ ቤተሰቦቿን አላቅም ብሎ ነበር ላልሽው ማስረጃ አምጪ ያለበትን ማስረጃ አቅርቢልን ሁለተኛ ምንም አይነት ግንኙነት አልነበረንም ብሎ ነበር ላልሽው ፍቅር አደለ አንቺ አንቺ ነሽ። ጥያቄሽን ስትጠይቂ ከማስረጃ ጋር እህት ዓለም፣ እኔ ስታወሪ ዝም ብዬ እጠብቅሻለሁ። ሚዩት አድርጊ። ከስር ከስር ፊውቸሪንግ አትግቢልኝ። አንደኛ ጥያቄሽ ጥያቄዎቿን ሰምታችኋል። እኔ የሚሆነውን በወረቀት አስፍሬያለሁ፣ አነባለሁ። ጥያቄዎቿን እያነበብኩ መልሳለሁ። ለእኔ የተጠየቁትን አንደኛ ጥያቄ ቤተሰቦቿን አላውቅም ብሎ ነበር ላልሽው ማስረጃ አቅርቢ፣ አላውቅም ለማለቱ። ምንም አይነት ግንኙነት አልነበረንም ብሎ ነበር ግን እህቱ መሰከረች ላልሽው ግንኙነት አብርያት አልተኛውም። ፍቅረኛ አልነበረችም እንጂ አላውቃትም አላለም። አዎ እሷናት ዱባ እያመጣችኝ። ግን ስራ አስጀመርኩት እንዳለችው እሷ አይደለችም ያስጀመረችኝ፣ ጭራሽ እኔ ነኝ እሷን ስራ ያስጀመርኳት ብሎ ከመጣ ጀምሮ ኢማራት ምን ምን እንደሰራ ሁሉን ነገር አብራራ። ሶስተኛ ጥያቄ እኔ ቤተሰብ ጋር እሱ እንዲደውል ለምን ፈቀድሽ ላልሽው፣ ጥሩ ጥያቄ ነው። አንደኛ ነገር ሌላ ጊዜ ሪምናት እንድትደውል የምታረጊው አልሽ። አንቺ እኔን ካወቅሽኝ ገና ትናንትና ነው። ሄደሽ ከማንም ጋር አውርተሽ ለመጣሽው እኔ አሉባልታ አይዶን ኬር። እሱ እንዲደውል ያደረኩት አንደኛ እኔ የቀጥታ መስመር ስልክ የለኝም፣ ሁለተኛ እሱ ቢደውል ሪከርድ አድርጎ ነው የሚያመጣው። የመጀመሪያውንም የባልሽን ባሌ ብለሽ የሰጠሽንም ስልክ ቁጥር እሱ ራሱን የደወለው ባልሽ ሲሆን እሱ ጋር እንዲደውል ፈቅደሽ እናትሽ ስትሆን የማትፈቅጆ ለምንድን ነው ለራስሽ? እመልሳለሁ እሱን ጥያቄ። አራተኛ መተት የሚለውን ነገር ለምን ትደጋግሚዋለሽ ላልሽ ለምን ተሸማቀቅሽ? ብደጋግመው አሁንም መተት ብል ምን አስጨነቀሽ? ለምን ፈራሽ? መተት አሁንም ላለው መተት መተት የሚባል ነገር አለ። ቮይሱ ላይ በቮይስ ማስረጃ የሰነድ ማስረጃ አመጣ። እሱን እዚህ ጋር ከፈትኩት። እኔ ሴት ስለሆንሽ ብቻ በሴትነቴ ሀቅ ሳይኖርሽ ከአንቺ ጋር እንድቆም ፈልገሽ ከሆነ ተሳስተሻል። እኔም የወንድ ልጅ እናት ነኝ። ሀቅ ካለው ሰው ጋር ነው የምቆመው። አንድ ሰው ሁልጊዜ ሀቢባ ለሴቶች ትከራከራለች እና ሴት ልጅ ጥፋተኛም ብትሆን ሀቢባ ከሴቷ ጋር ትቆማለች ነ እኔ ከሀቅ ጋር ነው የምቆመው። ሀቅሽን አምጪ አብሬሽ ልቁም። ሀቅሽን አምጪ ድምፅ ልሁንሽ። ምን አመጣሽልኝ? እሱ ቮይስ ይዞ መጣ። ላብ ያለውን ያው አሁንም ደግምልሻለሁ። ላብ ያለውን የሹም ሸሚዝ አምጡልኝ የምትይበት የራስሽ ድምፅ አምጡልኝ፣ አሳብደዋለሁ፣ እበቀለዋለሁ የምትይበትን ቮይስ፣ ለገዛ ወንድምሽ የላክሽውን ቮይስ ማስረጃ ቀረበ ለሕዝቡ። ከዚህ በላይ ምን ያምጣ? ሰውየው ይህን ስላመጣ ደግመዋለሁ፣ አሁንም ደግመዋለሁ። ምንም የምፈራው ነገር የለም። እኔ ሀቅ ይዤ እሞታለሁ፣ ከሀቅ ጋር እሞታለሁ። አንድ ሰው ራሴን አጠፋለሁ ብሎ ስላስፈራራኝ ምንም ላደርግለት አልችልም። ሐቁን ግን ይዞ ይምጣ። አምስተኛ አሞኛል ብሎ ሆስፒታል ሄዶ ስልክ እሱ ለምን መደወል ፈለገ? እሱን ለራሱ ተዋለው። እኔ የተመለክቱትን ጥያቄዎች መልሻለሁ። ስድስተኛ እንዲሚልልኝ ይፈልጋለሁ። እሱንም ለራሱ ተዋለው። ሰባተኛ እዚህ መጥቼ ምንም አይነት መፍትሄ አላገኘውም። በጣም ጥሩ። እዚህ እንድትመጪ ማነው ሽጎት የደቀነብሽ? ማነው እኔ ጋር የላከሽ? ራስሽ አይደለሽም ወይ መጥተሽ ሀቢባ አስገቢም ብለሽ ሀምሳ ጊዜ ኮመንት ጽፈሽ፣ በሀምሳ አንደኛው እድል ደርሶች የገባሽው እኔ ምን አገባኝ? አይ አም ስትሮንግ ኢነፍ ፎር ማይሰልፍ። እኔ ለራሴ ራሴ ቆምለታለሁ። ገብቶሻላ ከእኔ ልጄን ሲሰዱ ከምን ምን ጋር ከነበሩ ሰዎች ጋር ሄደሽ አብረሽ ረግጠሽኝ፣ ሰድበሽኝ ስትመጪ አላስገባም እምልሽ መስሎሽ ከነበረ እኔ እንደዚህ አይነት ሰው አይደለሁም። አሁንም ሀቅ ካለሽ አብሬሽ እቆማለሁ። ስትሰድብኝ አድረሽ በላይቭ እንኳን ሀቅ ካለሽ አብሬሽ እቆማለሁ። እኔ ለሀቅ ነው ምቆመው፣ ሁሌም ከተበዳይ ጎን እቆማለሁ። ከተበዳልሽ ማስረጃ አምጪልኝ፣ አብሬሽ ልቁም፣ አብሬሽ ልጩ አለቀ። ያለ ማስረጃ ግን ዝም ብለሽ ይሄ በብሄር ለመደበቅ አይ ዶንት ኬር። እኔ ሀቢባ በብሄር ብትደበቁ፣ በሃይማኖት ብትደበቁ አይ ዶንት ጊቭ አሺት ከሀቅና ከሀቅ ጋር ነው የምቆመው። አለቀ። በሃይማኖት በብሄር ምናምን ሰው ለማስፈራራት ትሞክራላችሁ እንዴ? በብሄር ሆ ብላችሁ ብትነሱ፣ በሃይማኖት ሆ ብላችሁ ብትነሱ እኔ ሀቢባ ሀቅ ካለው ሰው ጋር እቆማለሁ። አለቀ። በብሄር ለመደበቅ ትሞክራላችሁ እንዴ? በብሄር ለመደበቅ አልሞክራችሁ በብሄር መደበ ሞከር ሽበብሄር ልታስፈራሪ እኔ ሀቅ እ ማንንም አልፈራም። ቅን ምንም ነገር የለሽም። መተት የሚለውን ቃል አንቺ በራስሽ ስ ስልክ ላይ አለ። ከዛይ የባሰ ፎይስ ነበር ግን ሴትነት ስብእናይ አልፈቀደውም። ካጠፋሽ ጥፋትሽን ካመሽ ይቅርታ ጠይቀሽ ነገሩን መፍታት እንጂ በብሄር ለመደበቅ መሞከር ምንድን ነው? ጨርሻለሁ ያለውን ጥይ ተናገሪ። በብሄር አልተደበቅኩም፣ በእምነት አልተደበቅኩም። ግን ህዝቡ ከተናገረው አንጻር ለምን ህዝብን ማሸማቀቅ አስፈለገ? ከጎንደር ተብሎ ይህ መደጋገም ለምን አስፈለገ? ለተባለው መልስ ነው። ጎንደር ሆስፒታል ነው ያልሽው። ጎንደር ሆስፒታል ቦታ ነው። ጎንደሬ አይደለም ያልሽው። ጎንደሬ ሲሆን አንድ ጎንደሬን ይመለከታል። ጎንደር ሆስፒታል ቦታ ነው። ጎንደር ሆስፒታል ነው ያልሽው፣ ዩቱቤ ላይ አለ። ስለ ብሄር አልተነሳም እዚህ ቤት ቦታ ደግሞ ቦታ ነው። ብሄር ሌላ ነው። ገባሽ አይደል? ማንንም ይሄ በብሔር የምታነካኪ ምናምን ምናምን ነገር መስሎች ከሆነ እኔ ሀቢባ በብሔር ተነስተውብኝ ብኝ አይቼዋለሁ፣ በሃይማኖት ተነስተውብኝ አይቼዋለሁ። ሐቅ ስለያዝኩኝ ሁሌም ሐቅን ይዤ እቀጥላለሁ። ገባሽ አለ እንዴ በስራሽ ልታፍሪ ፋንታ ደግሞ ትንሽ ልታፍሪም። አላፍርም እኔ አላፍርም፣ እውነት ስላለኝ አላፍርምይሱም አሁን ማታፍሪይሱ ልክፈትልሽ። ቮይሱም ደፋል ሶሊያና፣ ሶሊያና እባክሽ ይሄውልሽ እሷ ቤት ነው የመጣሽው እንዴ? አትጩሂ! እሷ ቤት ነው የመጣሽው። በስነ ስርዓት አውሪያት። ቤቱ ባለቤት አቢባ ናት። ፕሊስ፣ እሷ በስነ ስርዓት ነው እያወራች ያለሽው፣ አንቺም በስነ ስርዓት አውሪ። ስሚያት፣ እኩል ማውራቱ ምንም አይጠቅምም። ይሄ የሆነ ነገር መደባበቅ ስለሆነ የሚመስለው። ፕሊስ ስሚያት፣ አንቺ ስታወሪ እሷ ጸጥ ብላ ነው የምትሰማሽ። እሺ ከዚህ ጋር ምነው የምፈልገው ሌላው መልሱን እንዲመልስልኝ የምፈልገው የእኔና የሱ በቤተ ክርስቲያን ነው የሚያልቀው። ከፈለገ ይምላል ካልፈለገ አይምልም፣ ችግር የለውም። ሌላው የምፈልገው ሀያ አምስት ሺህ ህዝብ ባለበት የማይባል ቃል ስላልኩም ህዝቡን ይቅርታ ማለት ይፈልጋለው። ይቅርበሉ ህዝቡን ማለት ነው። ህዝቡን ይቅርታ። ሌላው ከዚህ እዚህ በተረፈ ለሚመጣው አዛኑም ሆነት ማንም ለሚመጣው በያዘችው ወይስ ይዛ ህግ ልጠይቀኝ ትችላለች። የኔ የፍቅር ጉዳይ ግን ከዚህ ጋር ያከትማል። በአባቶች ግን እንገናኛለን። አላደረገችም ሲል አድርጋለች ሲል ይመለልኛል። አላደረግኩም ሲል ግን በዚህ መጽሐፍ ቅዱስ እምል አለው። ከዚህ በላይ ምንም ማስረጃ ስለማይኖር ከአባቶች በላይ ከቤተ ክርስቲያን በላይ ምንም ሊኖር ስለማይችል በዚህ ልጠይቀው ፈልጋለሁ። ሌላውን ጨርሻለሁ። አመሰግናለሁ ነው በማለት ያስቀየምኳችሁ ማስረጃ ማስረጃ የጠየቁሽ ጥያቄ ሌላ ነው። ያኛው ያለፈ ጥያቄ ነው። ያለፈው ጥያቄ ከምጠይቅሽ ጥያቄ ጋር እኩል አይሆንም። ምንድን የጠየቅሽኝ እና ያለፈ የመለስኩልሽ፣ እስኪ ምን ነበር ጥያቄው? ለምሳሌ ስልክ በደወለበት ሁለተኛ ነርበስ ሆንኩኝ ስልሽ ስድብ መስሎሽ ከሆነ በሚል ሸፋፈንሽብኝ። ነርበስ የሚለው ነርበስ ሆንኩኝ ነርቨስ አትሁኚ ስልሽ ትድብ መሰለሽ። ነርቨስ ነርቨስ ብትስጥ ነው ብዬሽ፣ አስባለች እራሴ ነኝ ያልኩት እኮ ብዬሽ ገባኝ። ስለገባኝ እራሴ ነኝ ያልኩት፣ የማላቁኝ ሳይሆን ስለገባኝ ነው ያልኩት። አበሳጫችሁኝ። ለእናቴ በዚህ ሰዓት መደወል የለበትም ስልሽ፣ አዎ መደወል የለበትም እስከ ዛሬ ሪም ጎልድ ናት እምደውልልሽ ለተቸገረም ፍሪ ኮልም ምንም የምደውል እሷ ነበረች። እሱ እንዲደውልልሽ ጋር ዋን ሰከንድ፣ እናትሽ ጋር ሲሆን ለምን አልፈለሽም? ባልሽ ጋር ባሌ ደውሎ መጠየቅ ይችላል፣ እንዲያምን እንዲደውል እናትሽ ጋም እሱ ደውሎ እንዲያምን ነዋ። እሱ ባለ ጉዳዩ አይችልም። አንቺ እኔና ህዝቡ ከነ ውሸትሽ እንድንፈርድ በጣም አልዋሸሽም አልዋሽም ምንም ማሽ ምንም አይነት ነገር የለም እነ እውነት አለኝ አልኩሽ እኮ እውነት አለኝ የሰው ምስክር አለኝ ቆይ እሱ የላክሽው ቮይስ ታዲያ ይሄ የሰማነው ቮይስ ጆሯችን እኛ አሞን ነው የማን ነው ድምፁ ሸሚዙን አምጡ አምጣልኝ እያሳብቶ አሞን አይደለም አዳምጪኛ አሞንም አይደለም ለሱም ለቮይሱም መልሼ ልሻለሁ እውነት አለኝ ስለዚህ በአባቶች እንገናኝ በሚል ሸፈንኩልሽ። ለምን መረጃ ስለ እሺ፣ እሱ ከኔ ጋር ግንኙነት የለንም፣ በፍቅር ደረጃ ግንኙነት የለንም ካለ ይሄን ቮይስ ለምን ማስቀመጥ አስፈለገ? ለምንስ ፈራ? ይህን መልሽልኝ፣ አንቺ እራስሽ ማለት ነው። ለምን ፈራ? ይህን ማስቀመጥማ እንኳን አስቀመጠ፣ በማስቀመጡማ መሰለኝ የጠቀመው። ዛሬ አንቺ ሚዲያ ላይ መጥተሽ ይሄ ሰው ብሬን በልቶኛል ይሄ ሰው፣ አንቺ እኮ ነሽ መታት የሚለውን ነገር የጀመርሽ። ባይዘዌ አንቺ እኮ ያስሳለሁ ብለሽ ዋን ሰከንድ፣ አንቺ እኮ ነሽ መጀመሪያ ስለ መተት ያወራሽ። አያችሁ፣ ስታመልጥ አመለጠች። እውነትን መጋፈጥ አልቻለችም አመለጠች። ስለመተት የጀመረው ማን ነው መጀመሪያ? እሱ ከመምጣቱ በፊት ሐሙስ ነው እሱ የመጣው ሮ መታ በመተት አደንዝሶኝ አፍዝዝ አደንዝዝ አለው ብላ ያወራችው ቀድማ እሷ እሷ ይሄን ስላለች ይሄን ይሄ ሰው ማስረጃውን ይዘው መጣ። እሱ ላይ ነበርኩ የፈረን ማለት ማስረጃ ሳን ነው